ውድ እህቶቼ ወጥቶ ከመቅረት አላህ ይጠብቃችሁ። ሰርቼ እለውጣለሁ ቤተሰቦቼን እና ራሴን እለውጣለሁ ብሎ የወጣ ሁሉ በዓለም የሚገኝ ሰው አላህ ከመጥፎ ነገር ይጠብቀው፣ በሰላም እንደወጣ በሰላም ለሀገሩ ያብቃው፣ የልቡን መሻት ያሳካለት። አሚን ያ ረብል አለሚን። በመጀመሪያ ደረጃ ለዚህ ቪዲዮ በጣም ይቅርታ። ከረመዳን በፊት ለራስ የቀረጽኩት ቪዲዮ ላይ ነው ሪከርድ እያደረኩላችሁ ያለሁት ማለት ነው። ግዴታ ስለሆነብኝ ነው። ያው ቪዲዮ መቅረጽ በረመዳን አይመችም ከስራ ጋር ምናምን እና በጣም ይቅርታ አድርጉልኝ። ወደ ቪዲዮ ስመለስ ለብዙ እህቶች እንዲደርስ ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። እች ልጅ አሁን ገና በመጣች በአንድ ወሯ ነው ያበደችው ማለት ነው። ያበደችበት ምክንያት እንግዲህ የቢሮ ደላሎች እንዳወሩት ከሆነ እች ልጅ ወደ ቢሮ መዳሟ፣ ወደ ቢሮ ወስዳት ነበረ። ወደ ቢሮ ወስዳት ሲሂር ምናምን ተሰርቶባታል ልጅቷ ላይ ማለት ነው። በጣም በርካታቶች እንደዛ አይነት ነገር ይሰራባቸዋል። ማን ነው ሲባል ማን ያሰራባቸው ሲባል፣ ቤተሰብ ለደላሎች ዝም ብለው አደራ ነው የሚሰጧቸው። ቤተሰብ ለደላላ ዝም ብለው አደራ መስጠት የለበትም። ገና የመጡት ልጆች 16 እና 17 ዓመታቸው ነው። ጠንካራ ልጆች፣ ብዙ ነገር ያዩ ልጆች አይደለም። ገና ሰውነታቸው ራሱ አልጠነከሩም እነዚህ ልጆች ማለት ነው። ደላላ እንደፈለገ ተጫውቶባቸው ደላላ አስረግዟቸው ደላላ ብዙ ነገር አድርጓቸው ሲሂር ድግምት አሰርቶባቸው የሁሉ ነገራቸው ፋይል በራሱ ስም አድርጎባቸው ነው የሚልካቸው። እዚህ መጥተው ደንዝዘው ለሱ ብቻ ብር እንዲልኩ ማለት ነው። ይሄ ነገር እንግዲህ የተናገሩት የቢሮ ኃላፊዎች ናቸው። ኦኬ። ልጆቹ እዚህ ታመው ወይም ደግሞ ሞተው እንትን ላይ ፋይላቸው ሲታይ ሁሉ ነገራቸው በደላላ ነው ያለው እና ደላላው ሲጠየቅ ደግሞ አሁን ለምሳሌ የበላይ ኤጀንሲዎች ምናምን ነገር ሲጠየቁ ለምሳሌ ሲታመሙ ማለት ነው ሲታመሙ ቤተሰብ ነው የቤተሰብ ስም ነው የሚታየው አይደለ? ግን እያንዳንዱ ፊርማ ያለው በደላላ እጅ ነው። ደላላው ነው ለምሳሌ አሁን እዚ ሀገር ሞተው እንኳን ካሳ ይከፈሉ ደላላው ነው የሚቀበለው፣ ገንዘቡ ቤተሰብ አይደለም ማለት ነው። ደላላው ትሙት ትኑር ምንም የሚነግራቸው ነገር የለም። ለቤተሰብ ቤተሰብ ደግሞ ያለው ገጠር ነው። የገጠር ሰዎች ደግሞ እንደምታውቋቸው ምንም የሚያውቁት ታሪክ የለም። በቃ ልጄ አልደወለችም፣ ልጄ ብር አላከችም ነው። እነሱ ፎከሳቸው ብሩ ላይ ነው። ልጄ ምን ሆና ይሁን ምናምን ብለው አይጨነቁም። ማለት እያልኩኝ አይደለም፣ ግን ብዙ ጊዜ ሞታ ነው ወይ ምን ሆና ነው ምናምን ነገር የሚባለው ነገር አያስቡም። እቺ ልጅ እኮ ታግታም ሊሆን ይችላል። ለምሳሌ አንዳንድ ደላሎች ምን ያደርጋሉ በብድር እንደመጣች ያደርጉና ደሞዟን እድሜ ልኩ ለሱ እንድትከፍል ደሞዙ ቀጥታ ወደ ደላሎች እንዲላክ ያደርጋሉ ማለት ነው። ስለዚህ ከኢትዮጵያ ሲመጡ እነዚህ ትናንሽ ልጆች ቀጥታ ምንድን ነው መደረግ አለባት ቤተሰብ ነው ከደላላው ጋር ወይም ደግሞ ከወንድማሞች ጋር ሆነው ቤተሰብ ነው እንትን ማለት ያለበት መከታተል አለበት። እያንዳንዱ ፋይል የሚመጡበትን ወረቀት በቤተሰብ ስም ነው በቤተሰብ አድራሻ ነው መደረግ ያለበት። ለምን ከጠፉም ከሞቱም እንዲታወቅ ማለት ነው። ደላላ ስንት ሰው ነው የሚሸኘው? ስንት ሰው ነው የሚሸኘው? ደላላ የእሷን አያውቁም። በቃ ቺ ልጅ በቃ ሞታ ነው ወጥታ ነው የምትቀረው ማለት ነው። እባካችሁ ወንድሞች ካላችሁ እህቶቻችሁን ለደላላ ዝም ብላችሁ አትተዉ። ዝም ብላችሁ እህቶቻችሁን አትተው። ብዙ እህቶችም አርግዘው የሚመለሱ አሉ። አርግዘው ከማን ነው የተረገዘው? ከደላላ ነው። ኦኬ ደላላው ምን አሸው ለአምስት ደቂቃ ስሜቱ ተጫውቶባቸው ምን ብሎባቸው ይሸኛቸዋል ወደዚህ ማለት ነው። ከዛዚህ እነሱ ለተህሊል፣ ለምርመራ ቢ ቢዛ ለማሰራት ምናምን ነገር እንትን ሲባል ቀጥታ አርግዘዋል። እነዚህ ልጆች ከማን ያረገዝ ሸው ደላላ ነው እንደዚህ እንደዚህ ያደረገኝ ይላሉ ማለት ነው፣ ብዙዎቹ። ስለዚህ ባካችሁ እህቶቻችሁን ልጆቻችሁን በስነ ስርዓት አድርጋችሁ ላኩ ወደዚህ። ለደላላ ብቻዋን አዲስ አበባ ላይ ሶስት ቀን አራት ቀን ለደላላ አደራ ተብሎ እዚህ የእሷ ህይወት ምንም ይታየው ሰው የለም። ግን እዚህ ከመጣችሁ በኋላ የምታሳልፈው ስቃይ መከራ የአረብ ሀገር ሴት በጣም ከባድ ነው። አቂቀተንና ፕሊስ ፕሊስ ማለት ወዳለሁኝ እህቶች እዚህ ያላችሁ እህቶች እህቶቻችሁ ምናምን ወደዚህ ሀገር ስታስመጡ ቤተሰብ እንዲቆጣጠርላችሁ። እነሱ እኮ ፈልገው አይደለም። ይሄ መባለግ ህግ ምናምን እንደውም ሼም ነው፣ እነሱ ጋር ከባድ ነው። የምሬን ነው ምላችሁ። ፈልገው አይደለም ወንድሞቻቸው ከስራቸው እንዳይለዩ። ምክንያቱም ቢጠነክሩ ኦኬ፣ ራሳቸውን ተከላክለው አውቀውት እኮ ያ ነገር እኮ ቢያውቁት እነሱ ያለምንም ጥንቃቄ አያረግዙም። የሆነ ነገር እንኳን ማድረግ ቢፈልጉ ያለ ምንም ጥንቃቄ የሚያደርጉት ነገር የለም፣ ግን ስለማያውቁ ነው። ስለዚህ መጠንቀቅ መቻል አለብን። እኛ እህቶች ያለን ሰዎች እህቶቻችን ብዙዎቻቸው እራሳቸው ያጠፋሉ። ኦኬ አንዳንዶች ጥንካሬ ያላቸው ቢያረግዙም የሆነ መብት የፈልገው አስወርደው ስራቸውን ይቀጥላሉ። ግን አንዳንዶች ደግሞ ምንም የማያውቁት መድረሻ የሌላቸው የሚረዳቸው ቤተሰብ የሌላቸው ቢናገሩ የሚያምናቸው እቺ ልጅ አሁን በግድ ተደፍራም ይሆን አደለላ አቷሏት አስክሯትም አርግዛም ወደ አረብ ሀገር መጣች ግን በመጣችበት በአንድ ወር ስትሳፈር ቤተሰብ ይተቻታል ሊገለት ላይ ይችላል ለምን ቤተሰብ ብዙ አብዛኛው ቤተሰብ የሚያስበው ገንዘብ ነው እውነቴን ነው የምላችሁ ገንዘብ ብቻና ብቻ በቃ ለምን አልሰራሽም ለምን እንደሌላ ልጅ አልሆንሽም ነው እንጂ ምን ገጥሞች ነው ልጄ? ምን ሆነሽ ነው? ምንድነው የተፈጠረው አይልም። ብዙዎቻቸው እንደ ወጡ ብን ብለው ህተ መዳሞች ወይም ደግሞ እንደዚህ ከዚህ ሲሳፈሩ ምንም ብር ከሌላቸው ዝም ብለው የሚጠፉ አሉ፣ ቤተሰብ ጋር የማይሄዱ ማለት ነው። በቃ ግን ትላልቅ ሰዎች ለምሳሌ እንደኛ ቢሆኑ ብዙ ነገር ቢያቁ ኖሮ አይጠፉም፣ ቤተሰብ ጋር ይሄዳሉ፣ ምንም ሳይጠፉ፣ ህይወታቸውም ሳያበላሹ፣ ቀጥታ መብቴ ይፈልጋሉ እንደገና። ለምን ለመውጣት እንደገና፣ ለመስራት እንደገና፣ ተበድረውም ቢሆን ያስላንተ የተበላሽውን ነገር ለማሳካት ነው የሚሞክሩት። ነገር ግን አያውቁም፣ እነሱ የሚያውቁት ታሪክ የላቸውም። ስለዚህ እህቶቻችሁን የምታስመጡ በተቻላችሁ አቅም ደላላ ጋር ስትልኳቸው ብቻቸው፣ ባይሆን ከወንድም ጋር ከዘመድ ጋር ከእናት ጋር ወይም ከአባት ጋር። በአሁኑ ሰዓት እኮ የገዛ ወንድም፣ አባት፣ ቤተሰብ ራሱ አልታመነም። ታውቃላችሁ አደለ? የምሬ በጣም መጥፎ ሰዓት ነው። በጣም ማለት ነው። ሰው ገንዘብ ወዳድ ነው። አያችሁ አደለ? ደላላው ልጁ አደለች፣ እህቱ አደለች። እንግዲህ ድግም ታሰርቶ እሷ እየሰራች ለእሱ እንድትልክለት ነው ድግም የሚያሰሩበት። ቀቀ ተባካችሁ። እና ለነበረን ቆይታ እጅግ በጣም አርጌ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ለዚህ ቤተሰብ አባል እንድትሆኑ እፈልጋለሁ። ምክንያቱም ይሄ ቻናል ብዙ ነገር የሚያስተምር ቻናል ነው። ለእህቶች ደግሞ እንዲደርሳቸው ሼር አድርጉላቸው። እወዳችኋለሁ።